ወመንፈስ ቅዱስ አህዱ አምላክ አሜን። የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ምክሐ ደናግል ወጣቶች መንፈሳዊ ማህበር ወደ ስድስት አውቶቡሶችን የሚጓ ተጓዦችን አዘጋጅቶ በዚህ ጉዞ ላይ በአስራ አምስት ለአስራ ስድስት አጥቢያ ሌሊት ዘጠኝ ሰዓት ተኩል አካባቢ የተለመደ ጸሎት አደረግን። እግዚአብሔር እንዲረዳን እግዚአብሔርን በጸሎት ጠየቅን። ያለምንም ችግር ጉዟችንን ቀጠልን። ኮታ በራ አካባቢ ስንደርስ ለጊዜው ባልታወቀ ምክንያት ለተወሰኑ ደቂቃዎች በዛ ቦታ እንድንቆም ተገደድን። ከዛ በኋላ ግን በግምት ከ30 ደቂቃ ባልበለጠ ጊዜ ውስጥ እንደተፈቀደ መንገዱ ክፍት እንደሆነ ተነገረን። ጉዟችንን ቀጠልን። ተለያየን ስንደርስ ብዙ ምናልባትም ከሁለት መቶ አውቶቡሶች ወይም መኪኖች ያላነሱ ከዛ ማለፍ እንደማይችሉ ተነገረን። እንግዲህ ጠያቂም ተጠያቂም አልነበረም። ሌላ ምንም አማራጭ ስላልነበረን ወደፊት መሄድም አልቻልንም፣ ወደ ኋላ መመለስንም አልቻልንም። እንግዲህ እግዚአብሔር ፈቃድ ይሁን ብለን በዛ ከዕለተ አርብ ጀምሮ እስከ ዕለተ እሁድ ድረስ ለሁለት ለሶስት ቀናት በዛ ቆይታ አደረግን። ለሀገር ይጠቅማል በማይባል ነገር እርስ በርሳችን ምናሴ ኤፍሬምን ወንድሙን በላ፣ ኤፍሬም ደግሞ ወንድሙ ምናሴን በላው፣ ምናሴ ኤፍሬምን በላው እንደሚባል ነገር እርስ በርሳችን መበላላት ለዚህ ዘንድሮ ለገጠመን ነገር አዲስ ክስተት የሆነው ይሄ ይመስለኛል። እሺ እንግዲህ ያው ችግሩ ያው አላስብ ነውም እንግዲህ መቤታችንን ተስፋ አድርገን። በእርግጥ ከዚህ ከአምስት ዓመት ወዲህ ግሸን መምጣት ትንሽ ጭንቅ እየሆነ መጥቷል። ጊዜው ያው ከሌላው ጊዜ የተለየ እንትን አልነበረንም። ያው መቤታችን በሰላም እንደምታደርሰን አምነን የተነሳ ነው። ያው ጥሩ ነበር። ዘንድሮ አመጣጣችንም እንዳልከው ተለያየ ነው። እዚ ላይ መንገድ ተዘግቶ ለሁለት ቀን ቆይተናል። እንግዲህ አጋጣሚ ነው የተፈጠረው። በተፈጠረው ችግር ለጊዜው ምንም አልተሰማኝም። ለምን ቀደም ሲል የመጡትም እህቶቻችን፣ ወንድሞቻችን ለስራ የመጡት ትንሽ እንደዚሁ አይነት እንዳጋጠማቸው ሰምተን ስለነበረ አንድ ነገር ሊኖር ይችላል በሚል ገምተን ነው። ምንም አዲስ ነገር አልነበረም። ግን አንድ ቀን አደርን። ሁለተኛ ቀን ስናድርግን ምንድነው ይሄ ነገር የሚል ነገር ተሰምቶናል። እዚያ አካባቢ ቆመዋል ይላል አንዳንዱ፣ እየመጡ ነው ተለቋዋል። በቃ የተለያየ ኢንፎርሜሽን ነው፣ የተጣራ ነገር ማግኘት አልቻልንም። ከሁለተኛው ቀን ላይ አብዛኞቹ ወጣቶች እንደው በግር ሲጀምሩ የእውነት የነምል በግር ከጀመሩት ወንድሞች አባቶች እኔ የነበርኩኝ እና እኔ የእውነት እንደው በረከቱ የመቤታችን የመስቀሉ በረከት ጨምሯል ብዬ ነው ለራሴ በጣም ጨምሮልኛል ብዬ ነው የምገምተው። በእግር ነው እዚህ ድረስ ግሸን አምባ ድረስ የገባ ነው። በዋናነት ከደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የተነሱትን ስድስት አውቶቡሶች ዞረን በየመኪናው ቀሰቀስን። ተነሱ ምሕላ እናደርጋለን፣ ወደ እግዚአብሔር እንጸልያለን፣ እናለቅሳለን እግዚአብሔር መልስ አለው ብለን ለሁሉም ነገርን። ሁሉም የነበረው በጭንቅ ላይ ስለነበረ ሌሎቹንም እንደዚሁ በዚሁ ጉዞ ተሳታፊ የሆኑትን በየመኪናቸው ቀሰቀስን። ከድልድዩ ላይ ተለያየን። ድልድዩ ላይ ምናለትም ድልድዩ ምናልባት በግምት ትክክለኛ ልኬቱን ባላቀውም ከ30 እስከ 50 ሜትር የሚሆን እርዝመት ያለው ድልድይ ላይ ህዝበ ክርስቲያኑ እንዳለ ሰበሰብን። እኔ በግሌ ተሰምቶኛል እውነት ለመናገር ማለት ነው በጣም እኔም በህይወቴ አልቅሻ አላቅም። የመጨረሻው ግን እዛ ጊዜታ ሲደረግ በጣም ነው የተሰማኝ። በቃ እምባይ ሁሉ ትኩስ ይሄ ሰው እምባይ ያቃጥላል ማለት የሆነ ልክ የራሴ ቤት ልገባ ስል የእኔ ልጆች ማለት ነው አትግባ ብለው ሲከለክሉኝ አይነት ስሜት ነው የተሰማኝ። እንዴት በሀገሬ በራሴ ምድር እንዴት እከለከላለሁ? ቤትንማ ተነጋገርን። እንደውም እኔ ወደዚህ የሚመጣም አልመሰለኝም ከዚህም በፊት ልምድ ስላለኝ እመቤቴን ተነጋገርን፣ ጠየቅኩ እንደው ብሻው ግደይኝ እኔ እዚህ መጥቼ ሳልቆርብ መጥቼ ከመሄድ ብትገይኝ ይሻላል። ሄጄ እዛው ልሞትና ወደ አንቺ ሬሳዬ መ መድረሱ አይቀርም ብዬ ነው ተስፋ ቆርጬ፣ ከሌሊቱ ዘጠኝ ሰዓት ነው የተነሳሁት። እመቤታችን ሳኒስ ምንም ነገር አናገኝም። ስለዚህ እመቤታችን ቅድስት ድንግል ማርያም ልዩ ናት። በጣም የሚገርመው እኔ የእኔ ኃጢአት ነው ነው ያልኩት እውነት ለመናገር በእኔ ምክንያት ሌሎቹን ናት አትቅጪ ሌሎች አይቀጡ እና እመቤታችንን ሁሉም ሰው ነው ያስጨነቃት፣ ሁሉም ሰው ነው የለመነው። በቃ ይቅር በይን በቃ የኛ ኃጢአት ነው ብለን እኔም ወደ ራሴ ኃጢአት ነው የተመለስኩት ወደ እኔ አለመታመን አለማመኔን እርዳው እግዚአብሔር የሚለው ጸሎት ታቃለህ እና እንደ አለማመኔ ነው በትክክል በቃ መቶ ሆኜ አልመጣሁም። የእኔ ችግር ነው ነው እኔ የሚያልኩት። ሌሎችም ያን ነበር የሚሉት እና አልተከፋንበትም ብዙ። በመሀል ግን አንድ ወንድማችን በእግሩ ተጉዞ ገባ፣ ከተጓዥ ማለት ነው። ተክለ ሃይማኖት ታደሰ ይባላል። ጠዋት ወደ አምስት ሰዓት አካባቢ በእግሩ ገባና ቀሱን ሲመጣ በጣም ተደሰቱ፣ እናቶች መሬት ስመው ምናምን። እሱ ደግሞ ያው ኢንፎርሜሽኑን ነገረን። ያው ቦታው ብዙም አስከፊ ቦታ ላይ አይደሉም። የተለያየን ወንዝ አካባቢ የቆሙት ሰው ተረጋግቷል። እንዲህ የለም የሚወራው እንትኖች ምናምን ሰላም መሆናችሁን ብቻ መንገዱ ብቻ እንደተዘጋ ያው ይከፈታል የሚል ተስፋ እንዳለ ነገረን በቃ በጣም እናቶች በጣም ተደሰቱ ስደርስ ተው እኔስ መንግሥተ ሰማያት የጨበጥኩ ነው ይመሰለኝ በእውነት በእውነት እመቤቴ ጋር ደርሼ በራፏ ላይ ስደርስ እውነትም አልመሰለኝም እግሬ ያበጠም አልታወቅ የለኝም ሰውነቴ የደነዘዘም አልታወቅም ይባስ ደግሞ ሚካኤል መጥቼ ስደርስ እዛ ደረጃውን ወጥቼ ሳይ እኔ እንጃ እዛው ብሞት ደስ ላይ ነበረ። ግን እግዚአብሔር ይመስገን እስካሁን ድረስ ያው አለሁ። ወደፊት ግን እንደው ከተሻለ መኪኖች በሙሉ ተሰብስበው ግሸን ላይ ማነው ተለያየን ላይ አጭር ጸሎት አድርገን ወደዚህ ጽድቅ በር እንዳደረስከን ደሞ ወደ ጽድቁ ቦታ አግባን፣ በሰላም አግባን መተን ከበረከት ባዶ ሆነን እንዳንመለስ ሕሊናችንን ሰውነታችን አንተ ገዝረህ አስረህ ጠብቀህ አግባን ብለን ፈቃዱን ጠይቀን የእመቤታችንን ፍቃድ ጠይቀን እምንገባ ቢሆን ይሄ የዘንድሮ እዛ ቦታ ላይ መቆም ለወደፊትም ህሊና እኛ ደግሞ በፈቃዳችን ቆመን የተወሰነች ደቂቃዎች ደጅ ጠንተን አግባን ብለን ፊታችን ለመስቀዱ አድርገን አጭር ጸሎት አድርገን ብንገባ የሚል ስሜት ድረስ ነው ለእኔ የተሰማኝ ማለት ነው። ይሄንን በሷ ሊደረግ የሚችል ነገር አይደለም። እመቤታችን ራሷ የታየችበት በግልጽ ስራዋን የሰራችበት እንደው ሰው አምኗት በሚሄድበት መንገድ እዛ ታማን ነው። መልካ ማርያም ላይ ያለው መነገደሩ ቀሆረ ራቁ የሚለው የተተረጎመበት ነው። እንግዲህ ርቆ ለሄደ ሰው ስንቋንቺነሽ የተባለችበት ነውና ርቀን ወደ አንባውልን መጣ። እንግዲህ የሰባት ሰዓት መንገድን ያህል እንደው ምንም አልደከመንም ማለት በምንችልበት ሁኔታ፣ ምክንያቱም አቅማችንን ስለምናውቀው የሶስት ደቂቃ መንገድ የማን ሰዎች ይህንን ያህል መንገድ በሷ አማላጅነት መጥተናል። እንዳጋጣሚ ከሚቀጥለው ቤት የነበረው ቤት እስቲ ጠይቁ ምናምን ብላ ነገረች። ማደር ፈልገን ነበረ እዚህ ይቻላል ምናምን ስናላ አረ ችግር የለውም ችግር የለውም ኢንሻአላህ ምናምን ነገር አለ። ሙስሊም ነበሩ እንዳጋጣሚ። ከዛ አስር ሰዓት ላይ ኦር እንደዚህ የሚሰግዱበት ሰዓት ላይ ሲደርስ ተነሱ እና በዛ በኩል ያሉ ሰዎች ትልቅ ሰዎች ናቸው። ያላየ እነዚህን ሰዎች እነዚህን እንግዶች በሰላም አግባቸው እያሉ ሲጸልዩ እሰማቸዋለሁ እና ምን አይነት ነገር ነው ማለት ግራ ገባ። ለተወሰኑ ሰዎች ሰዓታት እኔ ነቅቻለሁ። የሚያወሩት ነገር እኔ ግራ ገብቶኛል። እኛ ማንን ምንድነን እዚህ ቦታ ለመጣት ይሄ ነገር ለምን በህይወታችን ላይ አፕን አረገ የሚለው ነገር ወደ አእምሮ እየመጣ ነበር። እና ስለዚህ ከእመቤታችን ከቅድስት ድንግል ማርያም ረድኤትን በረከትን ያሳትፈን፣ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ህዝቦቿ በሰላም በፍቅር፣ በአንድነት እንዲኖር ያርግልን፣ ጠላት ዲያብሎስን ደግሞ ከእግራችን በታች ይጣልልን።